አራቱ ሴቶች ተሰባስበዋል። ኖሞር ያሉትን ቲያትራቸውን ለህዝብ ሊያደርሱ ነው። ድርበወርቅ ሰይፉ፣ ፍሬወት መለሰ፣ የምስራች ግርማና ህሊና ሲሳይ እያለቀስን ልናዝናናችሁ ነው፣ ቁም ነገሩም እንደተጠበቀ ነው እያሉ ነው እኚህ አንጋፋና ወጣት ተዋናያን። ከመድረክ ጀርባ ዝግጅታቸው ምን ይመስላል ለማየት ተገኝተን ነበረ። እንዴት ነሽ? እግዚአብሔር ይመስገን። እንኳን አብሮ ደስ አለን። እናመሰግናለን እንዴት ነሽ? ፍሬዬ፣ ሜካፕ እየተሰራች ነው። ደህና ነን። እንዴት ናችሁ? እንኳን አብራ ደረሰ። እንኳን ደህና መጣችሁ አሁ እንደምታይ ትንሽ ቆይታ እናደርጋለን በብዙ ስራዎች የምናቀሽ በጣም በቃ ደስ በሚሉ ህዝቡ ውስጥ በቀሩ ስራዎች የምናቀሽ ትልቅ አርቲስት ነሽ እና ደስ ብሎኛል በዚህ ቲያትር ላይ ደግሞ ትልቅ መነጋገሪያ ሆኗል ማህበራዊ ድረገጹ ላይ እና እንዴት ነበረ ዝግጅታችሁ ዛሬ ላይስ ደግሞ ያለሽ ስሜት ምን ይመስላል እስኪ ከልብሽ አጋሪ ደስ ይላል በጣም ቲያትር ያው ተለማምደሽ ተለማምደሽ የመውጫው ቀን ሲደርስ እንደሌላው አይደለም። ቴያትር ብዙ ነገር ይጠበቅብሻል። የቴያትር መክፈቻ ቀን ደግሰሽ ብሉልኝ ጠጡልኝ የምትይበት ቀን ነው ዛሬ። እንግዲህ ዝግጅታችንንም ልፋታችንንም ሁሉን ነገር ጨርሰን ደግሰን እንግዲህ ያው ልናበላ ነው። ተዘጋጅተናል ነበረ። ግን ዝግጅቱ ቆንጆ ነበር በጣም በጣም ቆንጆ ነበረ። ቲያትሩ ጠቅላላ ኦልሞስት ወደ አመት የፍርዬ በደንብ እንትን ታደረገዋለች። ፍርዬ ፕሮዲውሰሯ ናት። ፍሬት መለሰ በፍሬ መልቲሚዲያ ነው። ተሻለ ወርቁ አዘጋጁ ነው፣ ዳይሬክተሩ ነው። እንደምታያቸው እዚህ ወጣት ወጣት እንቡጥ ተዋንያን አሉ። ህሉዬ፣ የምስራች፣ ፍርዬ፣ ኔነን አራት ሴቶች ናቸው የሚሰሩት። ከአርስቱ ጀምሮ ኖ ሞር ይላል ሰው ጋር መነጋገሪያ እየሆነ ነው እንግዲህ ምንድን ነው የሚለውን ገብቶ ላየ ሰው መልሱን ያገኘዋል። አዎ፣ በጣም በደምብ። ከርዕሱ እራሱ ሲጀመር ምንድን ነው እውነት ያስብላለች፣ ያስብላለች። አዎ፣ ጥሩ። ምን ደግሞ ማስታወቂያዎች ስለተሰሩለት ታሪክ ነው። የአንቺ ካራክተር ምን ዓይነት እናት እንደሆነች ነገር ብትነግሪውና ሌሎቹ ብንሄድ ምንድናቸው አራቱ ሴቶች? ይበሉና ይምጡ እና ይዩት። አዎ ይምጡና ያዩት። ጋብዘናል። እንግዲህ በጣም መልካም። እናመሰግናለን። እናመሰግናለን። በጣም እናመሰግናለን። እግዚአብሔር ይመስገን። እንዴት ነች መቅዲ? እንኳን አብሮ አደረሰን። ትገባላችሁና ጥቂት ቆይታዎችን እናደርግ ብዬ ነው እንግዲህ ተመልካቾች። ፍሬምስ መለሰ ከረጅም ጊዜ የውጭ ቆይታ በኋላ ነው ወደ ኢትዮጵያ የተመለሰችው። ከፍለኛው የትያትር ክበብ ጀምሮ ስምንቱ ሴቶችና ሌሎችን የሚመረፉና የተከታታይ ድራማዎችን ስሰራ እናቃታለን። ዛሬ ደግሞ በኖሞር ቲያትር በፕሮዲሱን በማድረግ ትወናም ነው የተመለሰችው። እንዴት ነበረ ዝግጅት? ዛሬ ያለሽን ስሜት ነው ብጋራሽ። ቅድም ከመጀመራችሁ በፊት ስትነግሪ ነበራ ሆነ ስሜት፣ እሱን እስኪ ለተመልካቶች አጋሪልኝ። አዎ፣ ረጅም ጊዜ ነው የፈጀው። ያው አንድ ዓመት አካባቢ ድርብ ቅድም እንዳለችው ነው የፈጀብን። በመሀል ሁሉ ሄጄ ደርሼ መጥቼ ነው የቀጠል ነው እና በደንብ ጥሩ ዝግጅት አድርገንበታል ቲያትሩ ላይ። በጣም ቆንጆ ቲያትር ነው እንዳየሽው። ደግሞ አራት ሴቶች ነን ያለነው ቲያትሩ ላይ። ቆንጆ ቲያትር ነው። ከረጅም አመት በብዙ ሰው እያለ የስምንቱ ሴቶች ቅጣይ ነው እንደ እያለ ነበረ አጋጣሚ ሆኖ ደግሞ ከስምንቱ ሴቶች ላይ አራት ሶስቱ ሴቶች አለንበት። ህሊና እና ድርብዬ እኔ አለናለሁ። የሚን እንግዲህ የሚቀጥለው ስድስት ወይም ነው። ደስ ይላል። በጣም ትንሽ ሰአቱም እየደረሰ ስለሆነ ወደ ላይ ነው። በርግጥ ግን ቲያትር ፕሮዲስ ማድረግ እንዴት ነው ስሜቱ? ማለት ተቀባይነት ያገኝ ያለውን ስሜት ደግሞ ስል አው ብዙ አበረታታች አይደለም፣ አበረታታች አይደለም። አሁን ያለው ነገርና ሲኒማ ቲያትር ቤቶችም የሉም። እንዳይሾ አለም ሲኒማ ነው አሁን ራሱ ልንከፍት ያለን ነው እና ሰው ሁሉ ደፋርነሽ ነው የሚለኝ፣ እንደዚህ አይነት ቲያትርን ፕሮዲስ ለማድረግ ግን፣ እኔ ነፍሴ ያለችው ቲያትር ላይ ነው። ጅማሬም እኔ ቲያትር ላይ ነው ያው እንደምታይቀፍልኛው የቲያትር ክበብ በመድረክ ቲያትር ነው የተነሳ ነው። መድረክ ቲያትር የለመደ ሰው ደግሞ ሌላው ትወና ይመስለው በጣም ነው የሚናፍቀውና፣ ያው በድፍረት ነው የገባንበት። ተዋናዮቹም እዚህ ጋር ያሉት በፊልም ቢሰሩ የተከታታይ ድራማ ቢሰሩ የተሻለ ነው የሚያገኙት ከቲያትር ከመድረክ ትያትር ግን ያው ፍቅሩ ነው የሚያመጣ ነው ወደዚህ። ልክ እኔም ፕሮዲስ እንዳረግኩት በፍሬ ተዋናዮቹም ፍቅሩ ስላላቸው ነው ወደ ትወና የመጡት። አመሰግናለሁ። ደህና መቅዲ፣ ደህና ነሽ? እንኳን አደረሰሽ። ብዙ ያው ልፋት ድካም ይኖረዋል። ቀደም ሲልም ደግሞ እንደነገሩ አንድ ዓመት ድረስ ለምምድ አድርጋቸዋለሁ። እስቲ ዛሬ ላይ ያለሽን ስሜት፣ እንዴት ነሽ? ደህና ነኝ። ዛሬ ላይ ያለኝ ስሜት እውነት ለመናገር በዚህ ስራ እንደ ተዋናይ ብቻ አይሰማኝም። ፕሮዲሰሯ ሴት ናት። እዚህ ሙያ ላይ ሴት ልጅ ሆነሽ ከትወና ባለፈ ሁለተኛ ሙያ ራስሽ ላይ ስትጋብዥ ወይም ለመስራት ሰዎችን ለማሰራት ስትነሳሽ የሚያግዝሽም እንዳለ ሁሉ እንቅፋት የሆነብሽም ብዙ ሰው አለ። ፍሬ ደልቷት ተመችቷት ባለችበት ሀገር መኖር ትችላለች። ከዚ የተሻለ ሙያ ዋጋ የሚሰጣት በጣም ብዙ ሙያ አለ። ግን ከአመታት በኋላ ተመልሳ ስትመጣ እንዲ ስኬታማ ስትሆን ብቻውን በራሱ ያስደስታል። መስለመናገር ና ፍሬይሄ እንኳን ደስ አለሽ የእኔ እናት፣ እንኳን ለዚያ በቃሽ። በትንሹም ቢሆን ሞክሩ ያለ ፖሊስ የማድረግን ስሜትና የሚያግዝና የሚያበረታሽ ሰው ከሌለ በስተቀር በጣም ከባድ ነው። ና ሁለቱ የዘመናት ጓደኞቿ ወዳጆቿ ናቸው። የእነሱን ገዛ እንዳለ ሁሉ ቢያንስ በደስታ ይላ ግዛት ብዬ ነው። ደስ ብሎኛል። እንኳን ደስ አላችሁ። ክብር ለአንቺ። እያሰብኩ የነበረ ሳያቸው ትልቅ ባለሙያዎች ናቸው ብዙ የሰሩ ናቸው። ሁሉም በየደረጃቸው እስከ ህሊና ድረስ ማለት ነው። አንቺ ደግሞ አሁን አዲስ ወጣት በደንብ እያበራሻለሽ ያለሽ ተዋናይ ነሽ። በብዙ የሚታይ ስራዎች አሉሽ እና ምን ተሰማሽ ለዚህ ካራክተር ስትመረጭ? ያሙ ያውስካለሽ መመረጥሽ ግድ ነው። ነገር ግን ቲሙ ደስ ይላል። ድርብን ማግኘት በራሱ ያኮራል። ዝም ብለሽ ከስራ ውጪ የሚያማክሩ የሚያግዙኝ የሚያቅፉኝ በጣም በብዙ ነው። እውነት ለመናገር ለሚዲያ የማይሆኑ በጣም ብዙ ጉዳዮችና አንዳንዴ ከስራው በላይ ወዳጅነቱ በጣም ደስ ይላል። መተጋገዙ ደስ ይላል። ሰይት መሆኑ በራሱ ይሄ ከስራው ውጭ የምትቆይባቸውና የምትመካከሪባቸው ጊዜዎች በጣም ሰፊ ነው የሚሆኑትና ድርብዬ ማግኘት ያኮራል፣ ህሉዬ ማግኘት ያኮራል፣ ፍሬን ከዘመናት በኋላ ከውጭ መጣ ማግኘት ያኮራልና በጣም ደስ የሚል ነገር አለው። ካራክተሩ ከካራክተሩ ሁሉ ሁሉም ስራ ስትጀምሪው አዲስ አይደለ። ስለዚህ እንደ አዲስ ተቀብዬዋለሁ። ከዚህ በኋላ እንግዲህ ተመልካች ነው ምስረን የሚመዝናት ማለት ነው። እንዴት ነው ከዛ እስከ ዛሬ ከሰራሻቸው ስራዎች ይኸኛው ካራክተር ለየት የሚለው ቲሙ የሴቶች ቲም ብቻ መሆኑ ነው። ከዛ ውጭ ታሪኩ ደስ ይላል። እንደ ሴት ሊነሳ ወይም ቢነሳ ብዬ ማስበው ታሪክ ተነስቶበታል። እሱ እሱ መልካም እና አዲስ ቆኖ ነው። አመሰግናለሁ። ምስር የህሉን ደግሞ ስሜት ልቀ እሺ። ጤንኩ መቅድዬ ስለ ስለመጣሽ መድረክ ጀርባ የነበረውን ስሜት ተጋራን። አሁን ደግሞ እዚህ የምረቃ ስነስርዓቱ ላይ ፎቶ መነሻ ቦታ ላይ ያደረገ የምንገኘው አንድ ተዋናይ ቀርታናለች። የእሷን ስሜት እንጋራለን። ህሉዬ እንኳን አደረሰች። ለዛሬ ጣም አብሮብሻል ደግሞ ሰዓት ደርሰዋል። እንግዲህ ያለሽ ስሜት ምን ይመስላል? አይ በጣም ፈርተናል። አይደረግም። አይ ደስ የሚል ስሜትም አለ፣ የሚያስፈራም ስሜትም አለ። ያው ብዙ ጊዜ ሁሌ መድረክ ላይ ብትሆኚ አዲስ ስራ ስትሰሪ፣ ሁሌ ይሄ መጀመሪያው መድረክ ሁልጊዜ ወይ በቃ የሚያስፈራ ነገር አለው ምናምን ተመልካችን ታስቢያለሽ። ስራው ተመልካች ጋር እኛ እንዳሰብነው ነው ይደርስ ሲሆን ወይ አሪፍ ይሆን ወይ በጥሩ ፐርፎርም እናደርግ ይሆን ወይ ምናምን የሚለው ነገር ሁልጊዜ ያው በቃ እንደ አዲስ ትፈሪያለሽ። ሁሌ አዲስ ነው የምትሆኝው ለመድረክ። እስከ ዛሬ ከሰራሽ ቲያትር ይሄኛው በምን ይለያል? እንዴት ነው የተቀበልሽው አንቺ? እንግዲህ ይሄኛው በስቶሩ ነው ትንሽ ለየት የሚለው። ያው ሁልጊዜ መድረክ ስራ ስትሰሪ የተለያዩ ካራክተሮችን ነው ተላብሰሽ የምትሰሪው። ግን ቲያትር በራሱ ምን አለ መሰለሽ ሁሌ አዳዲስ ቲያትሮች ስትሰሪ አዲስ ነው የምትሆኝ። በቃ እንደ ጀማሪ ተዋና የሆነች ነው ለዛ ካራክተር ስለምት መጪው እና እሱ ሁልጊዜ ሁሉም ቲያትሮች ላይ ለየት የሚያደርገው ነገር አለ፣ እንደ የታሪኩ ከቲያትር ቲያትር የሚለያየ ነገር አለ። እስቲ ቲያትሩን ለተመልካቾች ጋር ብዙ መቼ እየት እንደ የሚታይበት ሰዓት። እሺ እንግዲህ የኖሞር ቲያትር ሁልጊዜ ዘወትር አርብ አለም ሲኒማ በ12 ሰዓት ሁልጊዜ አለ። ኑ ቆንጆ ቲያትር ነው። ጥሩ ታሪክ ይዞ የመጣ ቲያትር ነው። ሴቶች ላይ እያተኮረ ቲያትር ነው። በጣም ይወዱታል ብዬ አስባለሁ። እያዝናና እያሳቀ ጥሩ ቁም ነገርን አስጨብጦ ሰዎችን ይሸኛል ብዬ አስባለሁ። በጣም አመሰግናለሁ። መልካም እድል፣ ጓደኞችሽ የጠበቅሽ ነው። መልካም እንግዲህ ዓመት የፈጀው ዝግጅት አልፎ የዕለቱ ስሜታቸውን ስንጋራ በቦታው ለነበረ ሁሉ ስሜታቸው ይጋባል። የድል አድራጊነት ስሜት፣ ፍርሃቱም ተቀባይነቱ፣ ምን ይሆን የሚለው ሳይቀር ስሜታቸውን ተጋራል። እስኪ ለማየት ያነሳሳችሁ ዘንድ ቴያትራቸውን በጨረፍታ እነሆው።

ተቀበል ለልጆቻችን የፍቅራችን ሀብ የጀመርኩት የፍቅር ጥንዶቹን ታሪክ በመዘ